ቆንጆሩ ታየ እንዴት አባቷ ነው የምታሳስበው። ልጅ ስትወልዱ እኮ መሞት ሁላ ያስፈራችኋል፣ ሞት ያስፈራችኋል። በቃ አይደለም የልጅ መም የራሳችሁ ህመም ራሱ ማለት ነው። ይሄ አላደርግ ራስ ምታ ስትታመሙ ምትድኑ ምትድኑ አይመስላችሁም። የምሬ ነው ምላችሁ። በቃ ምክንያቱም በቃ እኔ ከሞትኩኝ ለዚህ ልጅ ማን አለው ብላችሁ ስለምታስቡ ማለት ነው። ለምን ነገር እኔ ልጄ ሴት ናት፣ የግርዛትን እንትን አላውቀውም ግን ልጄ መጀመሪያ የተከተበች ቀን አቤት ያለቀስኩት፣ የጎርፍንባ ባ አቤት አቤት አቤት ትዝ ይለኛል። ብቻዬን ነበር የሄድኩት ከባለቤቴ ዘመድ ጋር ማለት ነው። ግን ባለቤቴ አልችልም አልሄድም ብሎ ብሎ አለኝና፣ አቤት ያለቀስኩት ልቅሻ፣ አቤት ያለቀስኩት ልቅሻ፣ ለነግራችሁ አልችልም ማለት ነው። እና ኖ መጀመሪያ ከፋሚሊ ጋር ነው የሄድኩት ከነነፂ ጋር ከጓደኞቼ ጋር ቦታጅራ ላይ ማለት ነው። ከዛ ሁለተኛውን ደግሞ ዙዋይ ላይ ስለነበር ከባለቤት የቤተሰብ ጋር ነበር የሄድኩት ዘመድ ጋር ማለት ነው። እና በቃ እንዴት በቃ እንዴት እንደሚያስለቅሷችሁ የሆነ በቃ ከሰውነታችሁ ስጋ ቁርጥ ብሎ የሚወጣ ነው የሚመስላችሁ። ልጅ ሲገረዝ ልጅ ሲከተብ የሚያለቅሱት እልቅሻ ደግሞ አንጀት ይበላል። ልነግራችሁ አልችልም ማለት ነው። እና ሩታዬ እንግዲህ ልጅሽ እግዚአብሔር አምላክ በቃ በክብር በሞገስ ያሳድገው። ስሙን አልወሰናችሁም፣ የተለያየ ስም ነው። ክሩቤል አብርሃም ይላል አብርሽ፣ አንዴ ናታን ያለው አንዴ ናታን ነው ናፍናን፣ ናፍናን ነው ናታን ያለው ብቻ። ስሙ ሲጸና ነገሩን እና ደግሞ እንዴት አባታችሁ እንደምታምረው ማለት ነው። ያቺ ደግሞ አይጥ ነጭ አይጥ ማለት ነው። ማታ በዚያ አይቀለድም። ቃል ምንሆነች ነው ተስተካካይ ማታ የአይጥ ድመት የአይጥ መድኃኒት ነው ምንድነው? ብቻ የሆነ ነገር አድርጋለች አሉ እራሷ ላይ ማለት ነው። ሰምታችኋል። ሸረኛ ምቀኛ ያርቅላችሁ። አብርሃምና ሮታ እንዴት ሲያብሩ በቃ ሲሳሳላት ሲሳሳላት፣ ባላይም ስትሳሳለት ለልጁ ነው ስትሳሳ አብረሽ ግን፣ እኔ የምር አብረሽ ልበ ሙሉ ነው ብዬ የምናገረው በዚህ ነው። የምሬ ነው ብላችሁ ወይኔ ጉዴ ምንም አይመስለውም። በቃ ኖርማል ሁሉ ነገር ኖርማል ነው። ከአማቱ ጋር ደግሞ የሚቀላለደውን ቀልዳያችሁ። ገና መልስ አልተጠራም እንዴ የኔ ልፋትስ ምናምን አላለም። ልፋት ስትል ምን ማስረገዝ ነው ልፋት፣ በአንድ ሰከንድ የሚደረገው ነው ልፋት። ወይ ጉድ፣ የዘመኑ አማቾች ማለት ነው። በጣም እኔ እኔ ግን ባለቤቴ ከማዘር ጋር እንደዚህ እንትን አይልም አይቃለድም። ማለት ሸም ይዘዋል። ከፋዘር ትንሽ እንደውም ትንሽ ትንሽ ይሳሳቃሉ እና ግን ከማዘር መንጃ በጣም ነው የሚያፍረው፣ ብሽ የሚይዘው። እና የዘንድሮ ግን አማቾች ማለት ነው፣ አይናቸውን በጨው አጥባቸዋል። መልስ አልተጠራህም ግን መኪና ውስጥ አስገብተህ ማማትህን በቃ ትጀናጀናለን ማለት የኔ ልፋትስ ምናምን። ለነገሩ የሩታም እናት ቀለል ያለች ናት። በቃ እያገባት ጨዋታ ደግሞ በጣም ነው የምትችለው። ሩታ የዩቲዩብ ክፈችላት ለማዘር፣ የምር ደህና አርጋ ታዝናናናለች። ብቻ ማለት እ እኔ ዛሬ ደስ እንዳል እኔ አብርሽና ሩታ አንድ ላይ ሲሆኑ ነው በቃ ደስ የሚለኝና እንደዚህ ፍክት ክትክት ክት ብዬ የመጣሁት አብርሽና ሩታ አንድ ላይ ስለሆኑ ነው። እንኳን ለዚህ ለወግ ማድረግ አደረሳቸው። ልጅ ማስገረዝ ማለት ማድረግ ነው። እውነት ለምናገር ድሮ እኛ ስንገረዝ ተደግሶልህ ነበረ። ወንድ ልጅ ደግሞ በተለይ ሲገረዝ ይደገሳል፣ ይታረዳል። ለእኔ ራሱ ታርዶልኛል፣ እውነት ለምናገር ስገረዝ ማለት ነው እና በሬን የታረደልኝ አስታውሳለሁ በደንብ። እና ምን እላችሁ ነው፣ ዛሬ ግርዛት በእንትን ሆኗል። ባይ ዘ ወይ ይሄ ቪዲዮ ማለት ነው ሰኞ ዕለት ነው። ሰኞ ዕለት ነው ልጁ የተገረዘው። ትናንትና እያለ የነበረው ቪዲዮ ላይ ሰምታችኋል፣ በሳምንቱ መገረዝ አለበት ብሏል። ስለዚህ ሰኞ ለሰኞ 8 ቀን፣ ማክሰኞ 9፣ ረቡዕ 10፣ ዛሬ 11ኛ ቀን ነው፣ ሐሙስ 11 ነው። ገባችኋ? ስለዚህ ዛሬ 11ኛ ቀኑ ነው። ይሄ ቪዲዮ የሰኞ ቪዲዮ ነው። ገባችኋ? እና ደግሞ አብርሽ አሁንም ምልህ ነገር እባክህን ሩታን ተንከባከብ። አሁን ቡታጅራ መጥቻለሁ አልክ እንደ ቪዲዮ ግን አዲስ አበባ እንዳለኝ በውስጥ እንደደረሰኝ መረጃ አንተ አዲስ አበባ ነኝ ያለኸው ግን ሆኖ ቡታጅራ ነህ አሉ። ጥሩ ወርቅ ገዝተሽ እንትን በላት። እያለቀሰች አላየህም? እስኪ ነገ ታሪክ ስራ። እስኪ እስኪ በቃ የኛን ቪዲዮ እያየ የኛን ኮሜንት እያየ ታሪክ ስራ እስኪ። አታስጭውኝ፣ አንተ መላጣ ቅምቧ ነበር ማድረግ። ታሪክ ስራ፣ በቃ የሆነ ነገር አድርግ። ለሩታ ምን የመሰለ ሐብል እንደዚህ ግዳን ግድ ወርቅ ግዛላት። ገዝተው ያወጡህ ማለት ነው። ሁሌም ቁም ነገር የሌለ ጥሩ ነገር እስኪ ግዛላት። እኔ ዛሬ ራሱ ወደ ቤት መልሶ የሆነ ሰርፕራይዝ ያደርጋታል ብዬ ነበር። ለነገሩ አብርሽ ምን ይወጣዋል? አይወጣውም እኮ ምንም ነገር። የምሬ ነው የምላቸው። አብርሽ ብር ላይ እንደዚህ ነው፣ እንደዚህ ማለት ነው። እስኪ ሊቀቀው፣ ለሚስትኮ ነው ሊቀቀው። በቃ ትንሽ የማይዝህም እኛ በስንት ነገር ወርቅ ግዛላት ብለን፣ መኪናው ይቅር ቤቱ ይቅር ነገ ሰርፕራይዝ አርጋት ሩታን ወርቅ ገዝተ፣ አበባ ደሞ እንዳለ አበባ የሚባል ነገር አበባ ያስጠላኝ። ለሩታ አሁን ቁም ነገር የሆነ ወርቅ ወርቅ ነው የምፈልገው። ወርቅ ገዝተ ሰርፕራይዝ አርጋት በቃ። እንዴ እስኪ የሀበሻ ወንዶች እስ ሰርፕራይዝ አርጎን እንጂ እንዴ፣ የበሬ ነው ምላችሁ ሆ ምንም አይወጣቸውም እኮ አንድ ነገር አይወጣቸውም። በቃ ይሄው የአስቤዛ ከማለት ውጪ አንድ ነገር ፕ ይሞታሉ። እስኪ ሰርፕራይዝ አድርጉኝ። አንተም የኔው ባል ማለት ነው ሳውዲ አረቢያ ያለኸው፣ እስኪ ወደ ዱባይ የሆነ ነገር ኦርደር አድርግልኝ። እንዲህ ስቃጠል አይደል ሙሉ ስቅጥል ስናደድ ማለት ነው። እስኪ የሆነ ነገር አይፎን ስልክ ስልክ እያስቸገረኝ ነው። አይፎን ስልክ ገዝተህ ሰርፕራይዝ አለኝ። አቤት የሀበሻ ወንድ ቆንቋና እከካ እከካሞች እኛ ነን ለሰርፕራይዝ ሴቶች ትንሽ ነገር ያስደስተናል። የምሬን ነው ምላችሁ። እና እንኳን ለዚያ አበቃችሁ። ዛሬ ደግሞ ዓይን አባቱ ማነው ነው በእናታችሁ? የአብርሽ የስፖርት አሰልጣኙ ነው። አረ ከማርቆስም እሱ በልጦ። ለዚህ ወደል ሰውዬ ሰጠኸው አይደል? ለናቲ ሰጠኸው አይደል? ይሄ ሰውዬ ያንተ አሰልጣኝ እንደሆነ መረጃው ደርሶኛል። እና ማርቆስ አይቀርብም ነበረ። ማርቆስ እኮ የሩታ መከታ ወንድም ነበር እርግጥ ምን እንደተፈጠረ አላውቅም፣ ግን ይመች አዲስም ሰው ልታስተዋውቀን ይሆናል፣ አይታወቅም። ይመች እና ናትዬ እንዴት ነ በናት አንስተ አብርሽን አንዴ አፍርጠው። እሺ አብርሽና እናንተ እኮ ስትቆሙ አባትና ልጅ ነው የምትመስሉት። አፍርጥልን አንዴ በደንብ ተስተካክሉ። ይነሳል ከመሬት ጣ አድርገውና ማለት ነው አእምሮቹ በደንብ እየሰሩ ይነሳሉ። አፍርጥልን ደግሞ ደህና አድርገ አሰልጥነው ነው ደብድቦስኪ የሆነ በቃ ስትደበደቡ አንድ ቀን አሳየን። አፍርጠው አፍርጠው አብረሽ መፍረጥ ያለበት ሰው ነው። አፍርጠህ ይነሳ በቃ እውነቴ ነው የምላቸው። አብረሽ እንዴት እናንን እንዳናል ብረታዬ አረበታቶች ላይ በቃ ይወገርዝ አለ እኮ ነው አረ ወይኔ! አሁን እኔ ይህ አብረሽ ማለት ነው ለሩታ ስጦታ እየሰጠ ካላየው በቃ ጤነኛ አልሆንም። የምሬን ነው የምላችሁ። ጤነኛ አልሆንም። ማልቀሴ ነው። ነገ እያለቀስኩ ነው የምመጣው። አብርሽ የምር ለሩታ ስነ ስርዓትን ያዝ። ሰርፕራይዝ አድርግልን፣ በቃ ሩታን ሰርፕራይዝ አድርግልን። ወይ አድርግ በቃ እንዳታችሁ፣ ወይም በእናታችሁ ሰው ቤት ነው ያለሁት። ለሩታ ወርቅ ግዛላት በቃ እንዲ እና ቤቢዬም የውሻ ቁስል ያድርግልን። እግዚአብሔር ከአንተ ጋር ይሁን። እደግ በሞገዝ በጥበብ እግዚአብሔር ያሳድግ።